አንድነት የፍቅር ጭዋ ዓድዋ ለሀገር ነፍስ ያሰዋ ዓድዋ የሀገር ስር ምሰሷ የነጻነት ጥቁር ደማቅ መልክ ለጠላቱ አንበሳ የሚልክ ለተኩስና ጸሎት የሚንበረከክ የሚሊክ ጦር መሰረቱ የሴት አርበኛ ብርቱ የዘዴ ምንጫ ፍላቂቱ የሚታይ ነበልባል ለብሶ የሚታይ ነበልባል ለብሶ የሚቀድም ጠላትን ጥሶ የሞተ ሀገር አንግሶ የኩራት ብርሃን ማሳያ የተስፋ ምድር አምሳያ የጀግንነት ስር መብቀያ ኢትዮጵያን እግዚአብሔር ይጠብቅልን። አመሰግናለሁ።

በመላው ዓለም ፖለቲካ ላይ ከፍተኛ እና ዋነኛ ለውጦች ያመጣ በወቅቱ የእንግሊዝ ጋዜጦች በዓድዋ ድል ማግስት የዓለም ታሪክ ተገለበጠ፣ ታላቅ የትውልድ ኃይል በአፍሪካ ተንቀሳቀሰ ብለው የጻፉለት ቅኝ ገዥዎችን ያሳፈረ ለመላው ጥቁር ሕዝቦች ደግሞ ኩራትና ጌጥ የሆነ ታላቅ የጥቁር ሕዝቦች ድል ነው። በኢንሳይክሎፔዲያ ብሪታኒካ ዘመናዊት ኢትዮጵያን የፈጠሩ የተባሉት ዳግማዊ አጼ ምኒሊክ እርሳቸው በአካል ባልተገኙበት የነፃነት ተጋድሎ መሪዎች ጉባኤ ላይ የአፍሪካና የመላው ጥቁር ሕዝቦች የነፃነት ተጋድሎ መሪ ተብለው እንዲመረጡ ያደረገ ድል ነው ያድዋ ድል። ኪነ ጥበብ ባህልን፣ ትውፊትን፣ ታሪክን ለማስተዋወቅ ብሎም ለትውልድ ለማስተላለፍ ትልቅ ሚናን ትጫወታለች። ጥበብ ነጻነትን ትፈልጋለች ና ነጻነትን የተቀናጀንበት 127ኛ ዓመት የአድዋ የነጻነት ድል በዓልን አድዋ የኢትዮጵያ ህብረ ብሔራዊነት ቋሚ መዘክር፣ የአፍሪካውያን ነጻነት ቀንዲል በሚል መሪ ቃል በባህር ዳር ዩኒቨርሲቲ በጥበብ ስራዎች ቀኑ ተዘክሯል። አጼ ምኒልክ ወደ አድዋ ጦርነት የሄዱት ኢትዮጵያን አንድ ለማድረግ በርካታ ጦርነቶች ካደረጉ ማግስት በኋላ ነው። እስከ 1886 በርካታ በኢትዮጵያን አንድ ለማድረግ በአራቱም አቅጣጫ በሰላም የገበረው በሰላም እንዲመጣ አንድነቱን ያልፈለገውን ደግሞ በኃይል ወደ አንድ መቀላቀል ችለዋል። የቢስማርክን ተሞክሮ ማለት ነው። በብለድ እንዳይረን በአንድ በኩል ፒስፉል ሳምሽን አለ፣ በሌላ በኩል ብለድ እንዳይረን እንግዲህ በዚህ ወቅት ቅር የተሰኘ በአጼ ምኒልክ ኢትዮጵያን አንድ የማድረግ ጉዞ የከፋው ኢትዮጵያዊ ምንም ነገር የለም ልንል አንችልም። ይኖራል፣ ግን ና ወደ ዓድዋ ትመም ሲባል ያ ሁሉ አንድ ሆኖ በአንድ ቃል ወረ ይሉ ከተህ ላግኝህ ብለው መልእክት አስተላለፉ። ወረይሉ ይሉ ከቶ ተገኘ። ዛሬም በአንድነታችን ላይ እንዲህ አይነት ትውልድ እንዲፈጠር ማድረግ እንዲህ በቀላሉ የሚታሰብ ላይሆን ይችል ይሆናል፣ ግን ደግሞ የማይቻለው እንዲቻል ማድረግ የዚህ ትውልድ ዕጣ ፈንታ ነው። መታገል አለብን። ከተደማመጥን፣ ባስተውሎት መራመድ ከቻልን ይሄን ማምጣት እንችላለን። ከአባቶቻችን የወሰድነውን ትምህርት ድል አድራጊነት በዚህ ዘመን ያለ ትውልድ እንዲደግም የራሱን አሻራ አስቀምጦ እንዲያልፍ ከዚህ ድል የሚገኘውን ትምህርት በአግባቡ ቀምሮ ለዘመናችን በዘመናችን ለሚገጥሙን ፈተናዎች የመውጫ መንገድ እንዲተልም ለማድረግ ነው። በለተ ጊዮርጊስ የካቲት 23 ጉድ ሳይሰማ መስከረም አይጠባ ዘቢያው የሚሰረዙ ያክትም ይሄ ተረት አዲስ ጉድ አምጥቷል። የካቲት 23 አዎ ጉድ አምጥቷል። ከጉድን በላይ ጉድ አፍሪካን የሚያኮራ አውሮፓን የሚያርድ ጥቁሩን የሚያኮራ ነጭን የሚያርበደብድ አይሆን ያሉት ሁኗል። ማይቻል ተችሏል። ከያነ ጀምሮ ከዓድዋ ጀምሮ በአፍሪቃ ሰማይ ላይ የነጻነት ብርሃን እንደ ፀሐይ ወጥቷል። ይወረሳል እንጂ አይጣልም ታሪክ። ይቀመጣል እንጂ ይዘከራል እንጂ አይጣልም ታሪክ ዘመን እንዲሻገር በትውልድ ሲተርክ እኔም ዛሬ ትውልድ ነኝና፣ ቀኑን ለመዘከር ዝናር በወገቤ ይሄው ታጥቃለሁ። ጋሻዬን ከጎኔ ይሄው ይዣዋለሁ። ጎራዴውን እንዲህ ከፍ አደርገዋለሁ። ምን ያኔ ባልዘምትም በአባቶቼ ታሪክ ኮርቼ እኖራለሁ። አዎ እኮራለሁ። ቀደም የበደልኩ አይመስለኝም አንተም እስካሁን አላስቀየምከኝም ጉልበት ያለህ በጉልበት እርዳኝ ጉልበት የሌለህ ለልጅህ ለሚስትህ ለሃይማኖት ስትል በሐዘን እርዳኝ ወስልተህ የቀረህ ግን ኋላ ትጣላኛለህ አልተውህም ማርያምን ለዚህ አማላጅ የለኝም ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረኢሉ ከተህ ላግኝህ ዳግማዊ ምኒልክ ንጉሠ ነገሥት ኢትዮጵያ። በመድረኩም ግጥም፣ መነባነብ፣ የአንድ ሰው ተውኔት፣ ሙዚቃና የተለያዩ የኪነ ጥበብ ስራዎች ለታዳሚያን ቀርበውበታል። ጀግና ያበሻ ልጅ ጀግና ያበሻ ልጅ ባንዲራ ለሚሉት የነፍስ ላይ ታቦት የልብ ላይ ጽላት አላየኸውም ወይ? እየተራቆተ እየተሯሯጠ ነፍሱን በስጦታ መስዋዕት ሲጥላት ባድዋ ቤተ መቅደስ ዲያቆኑ ባልቻ ቄሱ ራስ መንገሻ መርጌታው አሉላ ቆመው ሲማልዱ በጠመንጃ ወረብ በጥይት ምህና ራሱ ላይ ብጡል ዋ ያለዋባተ አድዋ ምስክርነት ጀግና ያበሻ ልጅ ሲያጎርስ እንደዋለ ጥይት እንደእንጀራ እየፈተፈተ ጠላት ጠገብኩ ቢል ሲያበላልታየሞ አንገቱን ጠምዝዞ ባፉ እየከተተ ሳውሪያ አቀበት በትግራይ ተረተር በተክለ ሃይማኖት በገበየው ካራ ቦሬ ጎራዴ የጠላት ብርንዶ ተጥሎ ሲመከር እያየህ እያየሁ እንዴት ቅኔ ልቀኝ? እንዴት ግጥም ልግጠም? አይሆንብኝም ወይ ትምህርቱን ዘንግቶ ጥምጣሙን መጠምጠም አዛዥ ባሪያ ቴሪ አዛጅ ባሪያ ቴሪ ወደ ሰሜን ዙሮ በቅሎውን አዙሮ ሲሮጥ ሲፈተለክ፣ የማርያም መቀነት የሀገር ባንዲራ እስከ ሞት ሲመለክ፣ ይሄ ነው ዓድዋ ተወኝ ስሞትልህ፣ ጻፊ ጻፊ አትበለኝ፣ ስላድዋ አልጽፍም። በደም የረቀቀን የአባቴን ውብ ገድል በፈዘዘ ብዕር ጽፌ አላደፈርስም። አየ ዓድዋ ማለት የጣሊያን ወራሪ አልተማው ስላለ ቢነግረው ቢነግረው አባትህ ሚኒሊክ ውጫሌ ያስቦክቶ አድዋ ያስጋገረው የነጻነት ህብስት የድል እንጀራ ነው። አድዋ የሚለው አ ፊደልን እንየው። ሁለት ፍቻ አለው፣ ሁለት ትርጉም አለው። አንድም አ ማለት አገር ነው ማንነት ተቦክቶ የተጋገረበት በጥቁር ህዝብና በጥቁር አፈሯ የዘላለም ምስጢር የተሳሰረበት ወይም አ ማለት ፊደሉ በአቦጊዳ ዘዴ የፊደል ገበታ ቁልቁል ሲደረደር አልፋ በሚል ፍቺ ቀድሞ የሚከተብ ቀድሞ የሚሰደር የድፍን አፍሪካ ቀዳሚ ምልክት የመጀመሪያ ድል ሙሉ ነኝ የሚልን የነጭነት እብሪት አጥቁሮ ሚነድል አ ማለት አልፋ ነው የፊደሉ ትርጉም። ትቢተኛ ምላስ ለከት አልባ ጉራን በአፍረት ሚለጉም ድ ማለት ፊደሉ ድልን ይወክላል። የዚያችን ቀን እውነት ከሀገርም አልፎ ከአፍሪካም አልፎ ዓለምን ያክላል። ዋ ማለት ቁጣ ነው። ሀገር ስትደፈር ፊትን ማኮሳተር፣ ግንባርን መኮስኮስ፣ ምድር ቁና ስትሆን እንደ እባብ ተስቦ ተንጋሎ መተኮስ። ይሄ ነው ዓድዋ ይሄ ነው ዓድዋ። ተወኝ፣ ትሞትን ለጻፊ ጻፊያት በለኝ። ስለ ዓድዋ አልጽፍም። በደም የረቀቀን የአባቴን ውብ ገድል በፈዘዘ ብዕር ጽፌ አላሳድፍም። ምኒልክ ንጉስ ነው፣ አሉላ መርጌታው፣ አሉላ ጦርምሱ፣ መኮንን ደብተራው፣ መንገሻ ቀሲሱ፣ ገበየሁ ጦረኛው፣ ገበየሁ ካህኑ፣ ባልቻ መድፈኛው፣ ባልቻ ዲያቆኑ። አምላከ መልአክ ሚካኤል ዘወሎ ንጉሥ ተክለ ሃይማኖት ኪሩቤልን መስሎ ሲቀድሱ ቢያድሩ ባደዋ ስላሴ፣ ከነጭ ዲያብሎስ ነፃ ወጣች ነብሴ። እንዲህ ነው ቅስና እንዲህ ነው ቅስና፣ እንደዚህ ነው ስልጣን። በአንድ ቀን ቅዳሴ ሰባት ትውልዳቸው ከባርነት ወጣን። አሜን ጌታችን ሆይ ትውልድ የሚያወጣ ቀዳሽ አታሳጣን። ሀቅ ዝንፍ ላይ በድሪያሚን ስብከት ይሄን አጉል ሄላ ምን አለ ቢተዉት የጦርን የጥልን ዝብጦ ሰርክ ባይነርቱት። እውነቴን እኮ ነው የባልቻን ጀግንነት ዛሬ ላይ ላይ ደግሙት። የሀብተ ጊዮርጊስ ዲነግዴን የሀብቴ አባመላን ፍርድ ዛሬ ላይ ላይ በይኑት። የሚኒሊክን የምየን ስም ላይ አጎድፉት። የጣይቱን የጣይቱን ብርሃን ላይ ጋርዱት። ምን አለ ባይለፉ ምን ነበር ቢተዉት ሰላም ሲሆን አራሽ የድሃንን ባባሽ ርሃብ ሲሆን ቀዳሽ የሥጋ የነፍስን ኀጢአት እየጫኑ ለፈጣሪ አድራሽ። ሕዝቤን ማረ ያሉ ቀን ከለሊት አልቃሽ ሀገር ስትደፈር ወንድም አስከትሎ ወንድም አስከትሎ ወኔን አቀባብሎ የድል ጥይት ተኳሽ ልቡ ላይ አብቅሎት የሀገሩን ፍቅር የወገኑን አትክልት የጦቢያን ቡቃያ ክንዱ ላይ አሽሎት የጠላቷን አረም ከስሩ መንቀያ እንኳን የደፈራት ያሰባት አፈረ። ጥቁር ሲባል ገና በብሪት የጎመራው አበባ አፈረ። እንኳን ላገሬ ላሳደገችኝ እንኳን ለምዬ የፍቅር ጡቷን እያጠባችኝ። ና ወንድምዬ ሀገር እናድን፣ ኋላ እንዳታዝን። የጠላት ጠላት ይሰጥ የእናትክን በድን ውጣ ከቤት ያገር ክንድ ድንበር በወን የጠረው የጠላት ክን ኃይል በክንድ ብርታት ይዘ ወጥረው ትመም። እንደ አንበሳ ተቆጣ እንደ ነብር ፍየል ነው ጠላትህ በጠላት ይደንብር። ፎክርና ጀግኝ ጠላት ክን ጭነቀው። የገንዛ ምራቁ ሲር ሆኖ ይነቀው። ቀፎውን ነቅቶታል ንቡ መገንፈሉን ስትነድፈው ይወቀው። ማነው ነፋሪው ያገሬን ድንበር? ማነው ተረኛ የተሰለፈ አበሻ ምድር ላይ ለመቀበር ምና ነው ባይነኩን፣ ባይነቀንቁን፣ ግደሉን ብለው ባያስጨንቁን፣ ምነው ቢኖሩ ከሞት ርቀው። ሀበሻን መክቶ የተመለሰ እንደለላውቀው ከምኒልክ ጦር ማንቹ ያመልጣል። ለሀበሻ ሲሆን ለሀገር መሞት ከመኖር በላይ ስሜት ይሰጣል። የትም ቦታ ሆኖ በየትኛውም ደረጃ በኩራት ሊራመድበት የምችል በየትኛው መንገድ ሊገልጸው የምችል የአባቶች ታሪክ የእኔም ታሪክ ለወደፊት ለሚመጣው ትውልድም ታሪክ መሆን የሚችል መቼም የማይሻር የማንነታችን መገለጫ ነው ብዬ አስባለሁ። እያንዳንዱ ሰው እኔ ማለት ነኝ፣ ዓድዋ ማለት እኔ ማለት ነኝ። ምክንያቱም ያ የተከፈለው መስዋዕትነት እኔ እንድኖር ዛሬ ያለምንም እንትን ከመቶ ፐርሰንት ዓድዋ በዛ ሰዓት አባቶቻችን ያን መስዋዕትነት መክፈላቸው እኔ በህይወት አሁን ይህን ቃል ይሄንስ ቃል እንኳን እንድናገር ከፈጣሪ ቀጥሎ አስተዋጽኦ ያደረጉ ብለን የምናስባቸው በአድዋ ጊዜ የነበሩ ጀግኖች አባቶቻችን ናቸው ብዬ ነው የማስበው እና አድዋ ማለት ለእኔ እኔ ማለት ነኝ ብዬ ነው የምገልጸው። አድዋን በማስብበት ጊዜ አጠቃላይ ማንነትን፣ ክብርንና የወደፊትን ተስፋን የሚገልጽበት ነው። አድዋን ስናስብ የመጀመሪያው ነገር የሚመጣው የኢትዮጵያውያን አንድነት ነው። ሁለተኛው ነገር ደግሞ የኢትዮጵያውያን ሀገራቸውንን ላለማስደፈር ምን ያህል ቁርጠኛ እንደሆኑ መረዳት እንችላለን እና ይሄ ትውልድ የአባቶቻችንን ታሪክ የአባቶቹን ታሪክ እየዘከረ ሁልጊዜ ህያው አድርጎ ነገር ግን አሁን እንደ ሀገር እጅግ የከፋ ድህነት ውስጥ ነው የምንገኘው። በሌላ መንገድ ደግሞ እርስ በርስ መግባባት አቅቶን የአባቶቻችን ታሪክ አደራ ጠፍቶብን እርስ በርሳችን ለማይረባ ነገር በትንሹም በትልቁም እየተከፋፈል ችግር ላይ ነው ያለ ነው እና ይሄ ትውልድ አንደኛ አንድነቱን ማጠናከር አለበት። አባቶቻችን ያስረከቡትን ሀገር ደግሞ ማስቀጠል መቻል አለበት እና ትላንት በዓለም ላይ ነፃነቷን ያረጋገጠች ሀገርና አንገታችን ከፍ አድርገን እንድንራመድ ያደረጉን የአባቶቻችን ገድል በመዘከር ዛሬ ደግሞ የበለጸገች የበለጸገ ትውልድ ያላት ከድህነት የወጣች በድህነት አንገቷን የማትደፋ ሀገርና ሕዝብ እንድንሆን ይሄ ትውልድ ይህንን ትኩረት ሰጥቶ መስራት አለበት ብዬ አምናለሁ ማለት ነው። ከዓመት ዓመት ልክ እንደ ጥምቀት ጓጉቼና ናፍቄ የምጠብቀው በዓል ቢኖር እውነት ለመናገር ዓድዋ ነው። እንደምታይ በተወሰነ መልኩ የነበረውን ድባብ ለማምጣት ሞክሬ ያለው ይኸው ጎራደ ሚሻ ያለው ዝናርም አድርጋለሁ ባቀረብኩትም እንዳየሹ፣ ይወረሳል እንጂ አይጣልም ታሪክ፣ ይዘከራል እንጂ አይረሳም ታሪክ። ዘመን እንዲሻገር በትውልድ ሲተረክ ነው እና የሚሰኘው እኔም ትውልድ ነኝና፣ ዓድዋን የመዘከር ግዴታና ኃላፊነት አለብኝ። እሱን ለመዘከር ነው የሚኒሊክ ኃይሉ እግዚአብሔር ነው የሚለው ታሪክ ማለት ዓድዋ ነው። እልፍ አበሻ ተሰውቶ ለነፃነት ጦፊያው ነው ባለም ላይ ፀሐይ ሆኖ ለጥቁሮች ቀን ያወጣው እናም ይወረሳል እንጂ አይጣልም ታሪክ፣ ይዘከራል እንጂ አይረሳም ታሪክ። ዘመን እንዲሻገር በትውልድ ሲተረክ እኔም ትውልድ ነኝ፣ እኔም ትውልድ ነኝ። ማርያምን ዘማቹን፣ አረ ጊዮርጊስን፣ የነጻነቴን ምንጭ አድዋን አልረሳም።